ይ ስሜ ደሳ ላይ ጋሻ ይባላል። አራት መት አምስት አመት እሽክርክር ያለው ታክሲ ይሽል በባህርዳር ከተማ ማለት ነው። ትናንት ናዘቀን9ሰዓት የተሰለፍንን ዛሬ የራሱ አሁን የጀመረልን በጣም እጥረት አለ። እዚሁ አደርን ማለት ነው ፓርኪንግ ከፍለን አደርን። መኪና ላይ የሚያደረሰዋለ በቃ በነዳጅ ምክንያት እየተጉላላን ያለን። ምንም በቃ የለም ማለት ነው የሚቻል አንድ ቀን ሁለት ቀን እያደርን ነው መንከዳ በቃ አንድ ቀን ውለን እናራለን ሶስት ቀን ደግሞ እንሰራለን፣ ነው እንደዚህ ነው በቃ የትም ቦታ ብዙ ጊዜ ሆኑታል። እንደዚሁ መሆን ከጀመረ እንደዚህ አይነት የነዳጅ እጥረት መከሰቱ በስራችሁ ላይ ያሳደረው ተጽዕኖ አለው እንጂ ተሰጥሮ ቁብ ያለ ልጅ ቤተሰብ የሚመራለ ቁብ ያለበት ሰው አለ። አንድ ቀን አቋረጥክ ማለት ይቀርባል። የገቢ እንትን የገቢ መኪና የሚይዙ ልጆች አሉ፣ እነዛ ራሱ ክፍተት ይፈጠርባቸዋል። ተጽዕኖ ኑሮ ላይ ማለት ነው። አንድ ቀን ሳሰራዋልክ ማለት ትናንት ከሰራው ነው የበላ የጠጣ ያለ። ያ ተጽዕኖ አለ። እንግዲህ ናፍታ እስኪመጣ ድረስ የጠበቅን አለ ከተባለ አለበት ቦታ የተሰለፍን በዛ ያለውን ክፍተት መሞና መሙላት ነው እንጂ ሌላ ምንም ጥሪ የለውም። አንዳንድ ጊዜ አንዳንድ ሰዎችን ሰዎች ስናነጋግር ለምሳሌ ከነዳጅ ማደያ ውጭ ያሉ ቦታዎች ሁሉ ሄደው በሃይላንድ የሚሸጡ ሰዎች እንደዚህ ለመግዛት ይሞክራሉና እንደዚህ አይነት አማራጮችን ትጠቀማላችሁ ወይ? የለም የለም፣ በጀሪካ ይሸጣል ይባላል። ምናልባት ከወፍጮ ቤቶች ከምናምን እንትን ብለህ ትወስዳለህ። ያው አማራጭ ካለለ ደግሞ ከወረዳ ላይ ምናምን ያስመጣል የወረዳ ከወረዳ ያስመጣት ምናልባት ሰርቪስ የተማሪ ሰርቪስ ምናምን ያለባቸው ታክሲዎች ተሽከርካሪዎች በዛ ነው የሚጠቀሙ። ከውጭ እየገዙ ከወረዳ ማስመጣት ማለት ማለት ከሌላ ቦታ ከጎረቤት ሀገር ማለት ነው። ከዚ ከባህርዳር ዙሪያ ወረዳ የሚባሉ መሸንቲ ምናምን መዘዘድ ምናምን ከሌላ ቦታ ማለት ነው። ለምን ያህል ጊዜ ቆየ? አሁን በዚህ አይነት መልክ መስራት ከጀመራቸው ብዙ ጊዜ ይሆናል። አንድ ሶስት ወር አራት ወር ሆናል። እንደዚህ ከሆን በጥረት ምክንያት ማለት እንደዚህ በየተሰለፍ ከመቅዳት በፊት በምን መልኩ ይፈታል? ብለህ እንግዲህ መንግስት ምናልባት ወደፊት መንግስት ይፈታ ነው እንደሆነ እንጂ ባለሀብቶችን እየተቆጣጠረ በብላክ የሚሸጥ የሚሸጡ ማደያዎች ካሉ የሚሸጡ ማደያዎችን እየተከታተለ መንግስት የሚፈታው ይመስለኛል ወደፊት። ስሜ ደሳለኝ ስ ይባላለው። የማሽከረክረው ታክሲ ነው። በሾፍርና ለሶስት አመት ያህል ቆይቻለሁ። አሁን ለስራችን እንከን በአግባቡ ስራችን እንዳንሰራ የሆነን የነዳጅ እጥረት አለ። አንድ የቀዳ ነው እስከ ሶስት ቀን ሁለት ቀን ሊያቆየን ይችላል። ከዛ ውጭ ግን በሰልፍ ሁለት ቀን ሶስት ቀን ቆመን ነው የምንጠብቀው። ይሄ ችግር አለብና በስራችን ላይ ከፍተኛ የሆነ ተጽዕኖ ነው ያሳደረብን። አንድ ቀን እንሰራለን ሁለት ቀን ብንሰራ አንድ ሁለት ሶስት ቀኖችን ደግሞ ናፍጣ በመጠበቅ ነው የምንቆመው። ስለዚህ ኑሯችንን ሰርተን ለማሸነፍ ከባድ ነው የሆነብን። ቤታችንም ለማሸነፍ ከባድ ነው። የገቢ መኪና ምዘን የምንሰራው ባለቤት ገቢ ጠብቃልኝ፣ እኛ ደግሞ በናፍጣ እጦት በየቀኑ መስራት አልቻልንም። ስለዚህ ከባለቤት ጋርም ከጭቅጭቅ አለ። በዚህ በገቢና በእንትን በናፍጣ እጦት ማለት ነው። እኔ ትናንትና ተሰልፌ ውዬ አሁ እስካሁን አልደረሰኝ። ሁለተኛ ቀኔ ማለት ነው። እዚሁ ነው ያደራችሁት? እዚሁ ነው ያደርነው። ምንድን ነው ችግሩ ይሏቸዋል? ለምን ያህል ጊዜ ቆየ ይሄ ችግር? ለምንድን ነው ነዳጅ እጥረቱ የተከሰተው ይሏቸዋል? ያው መንገድ ላይ ባለ ችግር ነው ነው የሚባለው። መንገድ ላይ ቦቴዎች በሰዓቱ አይገቡም። መንገድ ላይ ችግር ስላለ ቦቴዎች መንገድ ላይ ቆመዋል። ስለዚህ ናፍጣውን በአግባቡ ማረስ አልቻልንም ነው የሚባለው። በርካታ ታክሲዎች ነው እንግዲህ እዚህ ተሰልፈው ምናምን ምናየውና እዚህ በመሰለፋቸው ምክንያት የትራንስፖርት መስተጓጎል በሰው ላይ በትራንስፖርት እንቅስቃሴው ላይ በህዝቡ እንቅስቃሴ ላይ ተጽዕኖ አሳድሯል። ይሄ በተለይ ጠዋት ጠዋት የመንግስት ሰራተኛው በአግባቡ ወደ ስራ መግባትም አልቻለም። ጠዋት ላይ ሰልፍ አለ፣ ሰውም በአግባቡ ማንሳት አልቻለም። ሁሉም ታክሲ ስራ ላይ ስለማይውል በናፍጣ ምናምን ተሰልፎ ስለሚውል ጠዋት ላይ የትራንስፖርት ችግር፣ ጠዋትና ማታ ላይ የትራንስፖርት ችግሮች አሉ። መፍትሄው ምንድን ነው? መፍትሄው ናፍጣን ለታክሲዎች በአግባቡ ማድረስ ነው። ይህ ከሆነ ትራንቱኑ የተሳለጠ ይሆናል ብዬ አስባለሁ። ማን ነው ይህን መፍትሄ ማምጣት የሚገባው? መንግስት። መንግስት የነፍጣን ችግር መቅረፍ አለበት ብዬ አምናለሁ። ስለዚህ እንደዛ ከሆነ ታክሲዎች በየሰዓቱ እንቅስቃሴ ስለሚያደርጉ የትራንስፖርት አገልግሎቱን አግባቡ ይሸፈናል ብዬ አስባለሁ። አይነት ችግር ሲያጋጥማችሁ ግን እንደው ሌላ መፍትሄ ልትጠቀሙበታል ምንም አማራጭ መፍትሄዎች፣ ምንም አማራጭ የምንለው በቃ ይሄ ነው የሚባል ነገር የለም። ትራንስፖርት ግድ ነዳጅ አስፈላጊ ነው። ነዳጅ ከሌለ ደግሞ በሚፈለገው ቦታ ላይ ተንቀሳቅሰን መስራት አንችልም። ስለዚህ ችግራችን እናፍጣ ነው። ብላክ ማርኬት ላይ እንግዲህ እኔ ማውቀው የለም። ያው ማዲያ ተሰልፌ ነው የምሰራ ማደያ ላይ ነው የምንቀዳ። ከዛ ውጭ ብላክ ማርኬት ቢባልም ገንዘቡ ስለማያዋጣ ገዝተን ልንጠቀም አንችልም ታክሲዎች።